ዛሬ እዚህ መገጭ የተገኘ ነው። ይህንን ፕሮጀክት ሁላችሁም እንደምታቁት በተደጋጋሚ ሕዝቡ በፕሮጀክቱ አፈጻጸም ቅሬታ ሲያሰማበት የነበረ በመንግስትም በተከታታይ ችግሩን ለመቅረፍ ሙከራዎች ሲደረጉበት የነበረ በባለፈው ዓመት ግን የተለየ ውሳኔ ክቡር ጠቅላይ ሚኒስትራችንን በመወሰናቸው ሲሰራ የነበረ ኮንትራክተር በማስወጣት አዲስ ኮንትራክተር ገብቶ ስራው ደግሞ በሙያተኞች እንዲመረመርና ችግሩ ምን እንደሆነ ከስሩ ተቀርፎ ወደፊት በፍጥነት እንዲሰራ በተሰጠው አቅጣጫ መሰረት ከውጭ አማካሪዎች አምጥተን ጥናት አድርገን ሲሰራ የነበረበት ቴክኒካል ችግር ከስረ መሰረቱ መፍትሔ እንዲያገኝ ካደረግን በኋላ ፕሮጀክቱ አሁን በጤናማ የፕሮጀክት አመራር ስርዓት እየሄደ ያለ ፕሮጀክት ነው። ዛሬ ለመገጭ ፕሮጀክት በጣም ታሪካዊ ቀን ነው። ይሄ ፕሮጀክት ከመጀመሪያ ጊዜ ጀምሮ ከ15 ዓመት በላይ የሆነው ፕሮጀክት ነው። ግን ዋናውና የመጀመሪያ ማይልስቶን የሚባለው ውሃውን ከነበረው ኮርስ ቀይሮ በሌላ መንገድ ወስዶ ዳሙን ከጫፍ እስከ ጫፍ መስራት የሚያስችል ሁኔታ መፍጠር ነው። ዛሬ ክቡር ጠቅላይ ሚኒስትራችን በተገኙበት ይህንን የማድረጉ ስራ ተፈጽመዋል። ስለዚህ ዛሬ ከስር ጀምሮ ከጫፍ እስከ ጫፍ ዳሙን መስራት የሚያስችል ሁኔታ ተፈጥረዋል። እዚህ ስትራክቸራል ስራው መቶ ፐርሰንት ተጠናቀዋል። ከዚህ በፊት ስትራክቸራል ስራውን ቆሞ ነው የነበረው። አሁን 100% ተጠናቀዋል። አሁን ዋናው ዳሙ የአፈር ሙሌት ስራው በስፋት እየተሰራ ነው ያለው በዚህ ሂደት ሂደን ከሰኔ በፊት ፕሮጀክቱን መይን ዳሙን ሙሉ በሙሉ ጨርሰን የሴለብሬት የምናደርግ ይሆናል፣ የምናከብረው ይሆናል ለማለት ነው የምፈልገው። ለዚህ ቀን ስላደረሰን እጅግ ፈጣሪያችንን እናመሰግናለን። ሁላችሁም በዚህ ሂደት የተሳተፋችሁ እየመራችሁ ያላችሁ ኮንትራክተሮች፣ አማካሪዎች፣ ሙያተኞች ሁላችሁም እንኳን ለዚህ ቀን አደረሳችሁ። በቀጣይ ደግሞ ከሰኔ በፊት አጠቃላይ የዳም ምረቃቱን በጋራ የምናከብር ይሆናል። አመሰግናለሁ።